ታላቁ የራሽያ የሰንበት ጥቃት የዩክሬን ሰማይ በእሳት ነደደ። ሚሳኤሎች ዘነቡ። ያለ ፑቲን የከፈተችው ታላቅ እድል የዛዩ ድንገተኛ ዜና የዓለምን ትኩረት ከመሳቡን ባሻገር ስውር የኃይል ለውጦች እንዴት እየተፈጠሩ እንደሆነ ያሳየናል። ባሳለፍነው ሰንበት የዓለም አይኖች በመካከለኛው ምስራቅ በተቀሰቀሱ የእስራኤልና የኢራን ግጭት ላይ ሲተከሉ፣ ሩሲያ በዩክሬን ላይ ታይቶ የማይታወቅ የአየር ጥቃት ሰንዝራለች። ይህ ጥቃት የዩክሬን ከተሞች ብቻ ሳይሆን የምዕራባውያንን ደካማነትና የዓለምን የጂኦፖለቲካዊ ካርታን ያናውጣል። 537 የአየር ላይ የጦር መሳሪያዎች፣ ከ477 በላይ ድሮኖች፣ 60 የሚሳኤል አይነቶች፣ እነዚሁ ላይ የሩሲያ ቁርጠኝነትንና ብቃትን ማሳያዎች ነበሩ። ዩክሬን ለመከላከል ብትሞክርም የደረሰው ውድመት ከፍተኛ ነበር። የመኖሪያ ህንፃዎች፣ የኢንዱስትሪ ተቋማት ሁሉም ለጥቃቱ ሰለባ ሆኑ። ይህ ጥቃት የተፈጸመው በአጋጣሚ አይደለም። ሩሲያ ምዕራባውያን በአሜሪካ መሪነት አይኖቻቸውን ወደ ሌላ አቅጣጫ ሲያዞሩ የሩሲያን የብሔራዊ ጥቅም አስከባሪነት አሳይታለች። የአሜሪካ የድሮን ስርዓቶች ወደ እስራኤል ሲዘዋወሩ የዩክሬን ሰማይ ተጋላጭ ሆነ። ይህ ሁሉ በሩሲያ ብልህነት የታቀደ ነበር፣ ወይስ የዩክሬን እጣፋንታ የዓለም የኃይል ሽኩቻ ሰለባ ሆነ? በዚህ ትንታኔ ውስጥ የዚህን ታላቅ ጥቃት ዝርዝር ሁኔታ በእስራኤል ኢራን ግጭትና በሩሲያ ዩክሬን ጦርነት መካከል ያለውን ትብብር እንዲሁም ደግሞ ይህ ሁላ በዓለም የጂኦ ፖለቲካ ላይ ምን አንድምታ እንዳለው በጥልቀት የምንመለከት ይሆናል። ውድ የተከበራችሁና ና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆይያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁላል። ወደ መረጃው እናሸጋግራችሁ። የዓለም ትኩረት በምስራቅ አውሮፓ የከረውን ግጭትቶ በሩቅ ምስራቅ በሚፈጠሩ ሁኔታዎች ሲወሰድ ሩሲያ በዩክሬን ላይ ታሪክ የማይረሳው ጥቃት ሰንዝራለች። ይህ ጥቃት የዩክሬን መሰረተ ልማቶች ብቻ ሳይሆን የምዕራባውያን ደካማነትና የዓለም አቀፉን የኃይል ሚዛን አሳይቷል። በወቅቱ አሜሪካና የአውሮፓ ህብረት አይኖቻቸውን በሩሲያና ኢራን መካከል ባለው ግጭት ላይ ሲጥሉ ሩሲያ ዩክሬን በአየር ላይ በሚገኙ የጦር መሳሪያዎች አጥለቀለቀችው። ይህ ጥቃት ራሽያ ደህንነቷን ለማስከበር ያላትን ቁርጠኝነት የሚያሳይ ነው። ታይቶ ሚሳኤሎች የሩሲያን የቁርጥ ቀን ቁርጠኝነት አሳይተዋል። ይህ ጥቃት የዩክሬን ሲቪል መሰረተ ልማቶች በተለይም ከፊት መስመር ርቀው የሚገኙትን ምዕራባውያን የዩክሬን አካባቢዎች ኢላማ አድርገው ነበር። ይህ ጥቃት ከወታደራዊ ግቦች ባሻገር የሩሲያን የስነልቦና ጦርነት ብቃት የሚያሳይ ነው። የዩክሬን አየር ኃይል በመቶዎች የጦር መሳሪያዎችን በመጥለፍ የመከላከያ ስኬት አስመዝግቧል ቢባልም ጥቃቱ ሰፊ ውድመትን አስከትሏል። የሩሲያ መከላከያ ሚኒስቴር እንዳለው እነዚህ ጥቃቶች የዩክሬን ወታደራዊ ኢንዱስትሪ ተቋማትና የነዳጅ ማጣሪያዎችን ኢላማ እንዳደረጉም ተናግረዋል። ይህ ደግሞ በምዕራባውያን የሚተላለፈውን የጦር መሳሪያ ፍሰት ለመግታት እና የዩክሬን የጦር አቅም ለማዳከም ያለመ ግልጽ ስትራቴጂ ነው። የዚህ ጥቃት ታላቅነት ከእስራኤል ኢራን ግጭት ጋር መገጣጠሙ የሩሲያን ስትራቴጂካዊ ብልህነትና ከምስራቅ አውሮፓ ውጭ ያሉ ክስተቶችን በዩክሬን ጦርነት ላይ ያላቸውን ተጽዕኖ ያጎላል። ሩሲያ በዓለም አቀፍ የሚታየውን ትኩረት በመከፋፈል በብልህነት ተጠቅማ የራሷን ብሔራዊ ጥቅም ለማስከበር ወሳኝ እርምጃዎችን እየወሰደች ነው። የእስራኤል ኢራን ግጭት ለሩሲያ የከፈተው የድል በር በሰኔ 12 25 የፈነዳው የሩሲያ ኢራን ግጭት የዓለምን ትኩረት በከፍተኛ ሁኔታ ቀይሯል። እስራኤል በኢራን የኒውክሌርና ወታደራዊ ተቋማት ያደረሰችው የመከላከያ ጥቃት አዲስ ምዕራፍ ከፍቷል። ይህ ግጭት ምንም እንኳን በእስራኤልና ኢራን መካከል የሰላም ስምምነት ቢደረግም ለሩሲያ በዩክሬን ጦርነት ውስጥ ስልታዊ ጠቀሜታዎችን ፈጥሯል። ይህ ሁኔታ ሩሲያ በብዙ ግንባሮች ላይ የራሷን የፖሊሲ ፍላጎቶች የማስፈጸም አቅሟን አሳድጓል። ኢራን ለሩሲያ የሻይድ 131 እና ሻይድ 136 ካሚካዜ ድሮኖች ዋነኛ አቅራቢ ነበረች። ሩሲያ አሁን የራሷን የሻይድ ድሮኖች በበቂ ሁኔታ ማመት ትችላለች አዳዲስ የድሮን አይነቶች የላቁ ካሜራዎችን አርቲፊሻል ኢንተለጀንስና የሬዲዮ ቁጥጥር ስርዓቶችን በማካተት በዩክሬን ሰማይ ላይ የላቀ ብልጫ አግኝታለች። ይህ ደግሞ የሰኔ ሀያ ዘጠኙ ጥቃት የሩሲያ የላቀ ቴክኖሎጂ አቅም ማሳያ ነው። ይህ የሩሲያ እርምጃ የምዕራባውያንን ማዕቀብና ጫና በመቋቋም የራሷን የቴክኖሎጂ ነፃነት ማስከበር መቻሏን ያመለክታል። የእስራኤል ኢራን ግጭት ያለምን የነዳጅ ዋጋ ከፍ አድርጎታል። የሩሲያ የውራልስ ብሬንድ ዘይት በጂ 7 ከተቀመጠው 60 ዶላር ጣራ በላይ ከፍ ብሏል። ይህ ለሩሲያ ኢኮኖሚ ትልቅ እድል ነው። በምዕራባውያን ማዕቀቦች የተጎዳው የሩሲያ በጀት በዚህ የነዳጅ ገቢ መናር ተጨማሪ የገንዘብ ድጋፍ ያገኛል። ይህ ደግሞ ሩሲያ የጦርነት ወጪዋን የድሮንና የሚሳኤል ምርትን ጨምሮ እንድትደግፍ ያስችላታል። ይህ የገንዘብ ፍሰት የሩሲያን የጦርነት ጥራት በማጠናከር በዩክሬን ላይ ለምታደርገው ጫና እንድትቀጥል ያስችላታል። ሩሲያ የዓለምን የኃይል ገበያ በመቆጣጠር የራሷን ጥቅም ለማስከበር ያላትን ብቃት አሳይታለች። የእስራኤል ኢራን ግጭት የዓለምን ትኩረት ከዩክሬን በማራቅ ለኪየቭ ከምዕራባውያን አጋሮች የሚደረገውን የፖለቲካና ወታደራዊ ድጋፍ እንዲቀንስ አድርገዋል። አሜሪካ ለዩክሬን የተመደበውን የአየር መከላከያ ስርዓቶች ወደ እስራኤል ማዞሯ የዩክሬን አየር መከላከያ አዳክሞታል። ይህ ደግሞ እንደ ሰኔ 29 ጥቃት ባሉ ታላላቅ የአየር ጥቃቶች ወቅት ዩክሬንን የበለጠ ተጋላጭ ያደርጋታል። የምዕራባውያን አጋሮች የራሳቸውን የፖለቲካ ፍላጎት በማስቀደም ዩክሬንን ለአደጋ አጋልጠዋታል። ይህ ደግሞ ሩሲያ በዩክሬን ላይ የምታደርገውን ጥቃት ለማጠናከር ተጨማሪ እድል ይሰጣታል። ይህ ሁኔታ ምዕራባውያን በቃል ብቻ የሚሰጡትን ድጋፍ በተግባር ግን ሲቸግራቸው የሚታይ ነው። ሩሲያ በእስራኤል ኢራን ግጭት ተጠቅማ የዓለም አቀፏን አቋሟን ለማጠናከርና በዩክሬን ስላላት ድርጊት የሚሰነዘረውን ትችት ለመቀነስ ሞክራለች። ፕሬዚዳንት ቭላዲሚር ፑቲን በእስራኤል ኢራን መካከል ሽምግላ ለማድረግ ቀርበው ሩሲያን ሰላም አስከባሪ ሀገር አድርገው ለማቅረብ ሞክረዋል። ይህ ዲፕሎማሲያዊ እንቅስቃሴ ከአሜሪካ ጋር ያለውን ግንኙነት ለማሻሻልና በዩክሬን ውስጥ ስምምነቶችን ለማስገኘት ያለመ ነው። የሩሲያ ዲፕሎማሳዊ ጥረት በአለም አቀፍ ደረጃ ያላትን ተሰሚነት ከፍ ያደርጋል። አጠቃላይ አንድምታዎች፣ የዓለም ጂኦፖለቲካዊ ለውጥ። የሰኔ 29 የአየር ላይ ጥቃት የሩሲያን በዩክሬን ላይ የምታደርገውን ጫና የመቀጠል ቁርጠኝነት ያጎላል። የእስራኤል ጥቃቶች በኢራን የድሮን አቅርቦት ላይ ጊዜያዊ ተጽዕኖ ቢያሳድሩም የሞስኮ የሀገር ውስጥ ምርት አቅምና ከነዳጅ ዋጋ መናር የሚገኘው የኢኮኖሚ ትርፍ ይህንን ተጽዕኖ ይቀንሳል። ሩሲያ የምዕራባውያን ማዕቀብና ጫና በመቋቋም የራሷን የመከላከያ ኢንዱስትሪ አቅም ማሳደግ መቻሏ ለዓለም አቀፉ ማህበረሰብ ትልቅ ትምህርት ነው። ለዩክሬን በመካከለኛ ምስራቅ ያለው ግጭት ነባር ፈተናዎችን ያባብሰዋል። የምዕራባውያን ድጋፍ መቀነሱና የአየር መከላከያ ስርዓቶች መጓደል ኪየቭ የሩሲያን ጥቃት የመከላከል አቅሟን ያዳክማል። የዩክሬን አብራሪ ሞትና የሲቪል መሰረተ ልማት ውድመት የሩሲያ ስትራቴጂ የሰዎችን ህይወትና ንብረት እንዴት እንደሚቀጥፍ ያሳያል። የዩክሬን መንግስት ከውጭ በሚመጣ እርዳታ ላይ መመካቱ የራሱን የውስጥ አቅም እንዳያበረታታ አድርጎታል። የሩሲያ የድሮ ምርት የማጣጠም እና የኢኮኖሚ ድሎችን የመጠቀም ችሎታዋ የአየር ዘመቻዋን እንደማትቀንስ ይጠቁማል። ለዩክሬን ጠንካራ የምዕራባዊያን ድጋፍ በተለይም በአየር መከላከያ ዘርፍ የሩሲያ ወረራ ለመመከት ወሳኝ ነው። የሁለቱ ግጭቶች ትብብር የዓለም አቀፉን ደህንነት ውስብስብነት ያጎላል። ሩሲያ በዩክሬን ላይ ያላት የበላይነት እየጠነከረ የመጣ ይመስላል። የዓለም ትኩረት በሌላ አቅጣጫ ሲከፋፈል፣ ሞስኮ በዘዴ የሚጠቀምባቸው ድሎች ሰፊ ናቸው። ሩሲያ የራሷን የብሔራዊ ደህንነት ፍላጎት ለማስከበር ያላትን ቁርጠኝነት አሳይታለች። የምዕራባውያን መንግስታት በግብዝነት በኩል ዩክሬን ሲደግፉ፣ ሩሲያ በግልጽ የራሷን የፖለቲካና ወታደራዊ ግቦች እያሳካች ነው። ይህ ሁኔታ አዲስ ዓለም አቀፍ ስርዓት እየተፈጠረ መሆኑን ያመላክታል። የአንድነት ዓለም ዘመን እያከተመ ባለብዙ ፖላር ዓለም እየተፈጠነ ነው። በዚህ አዲስ ዓለም ውስጥ ሩሲያ የራሷን ቦታ በብቃት እየያዘች ነው። ታዲያም ዓለም አቀፉ ማህበረሰብ ይህንን የጂኦፖለቲካዊ ለውጥ እንዴት ሊጋፈጠው ነው? ወይስ ሩሲያ አዲስ ዓለም አቀፍ ስርዓት ትገነባ ይሆን? አብረን የምንመለከተው ይሆናል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር።